ሰላም እንዴት ናችሁ? ስሜ መስከረም እንደለለኝ ይባላል። የኢቫንያ እናት ነኝ። ኢቫንያ ግሩም ትባላለች። ልጄ የሰረብሌም ፓልሲ ጉዳት ያለባት ልጅ ናት። ልጄ በጉዳቱ ምክንያት የተፈጠረባት ጉዳት ማየት አትችልም፣ መናገር አትችልም፣ ማለት እንደ ጓደኞቿ መሮጥ መጫወት አትችልም ከተሰጣት ጸጋ የተሰጣት ጆሯ ብቻ ነው። መስማት ይችላለች። እዚህ በድምፅ ነው የምንግባባው። ወደዚህ ወደዚ ማዕከል የመጣሁት ከመምጣቴ በፊት በጣም ብዙ ችግሮች ነበሩብኝ። አንደኛ ልጄ ደጅ አውጥቼ ከማህበረሰቡ ጋር አላቀላቀላትም ነበር። አንደኛ ተደራራቢ ኬስ ስላላት ከሰዎች ጋር ምንሆና ነው ምንድናት ለምን እንዲሆነ ምናምን የሚለውትን ጥያቄዎች ከመፍራስና ከርግማን መስሏቸው ስለሚታይ ወልዴ የሚለው ቃል ውስጤን ስለሚጎዳኝ ልጄን ከህብረተሰቡ ጋር ብዙ አላቀላቀላትም ነበርና ብዙ አይነት ችግር ነበረብኝ። በቃ ከዳይፐር ከምግብ ምናምኑ በተጨማሪ አየር ማስቀበልበት ቦታ እንኳን የለኝም ነበር። ልጄን አውጥቼ አየር እንድታገኝ ወይም ፀሐይ ብርሃን እንድታገኝ ንፋስ እንድታገኝ የማረግበት በነፃነት ቦታ አልነበረኝም። ወደዚህ ድርጅት ከመጣው በኋላ ልጄ አየር በቃ ፈጣሪ የፈጠረውን አየር እንኳን በነፃነት እዚህ ድርጅት ከመጣች በኋላ ነው ልጄ ማግኘት የጀመረችው። የተለያዩ ጥቅማጥቅሞች ታገኛለች። አሁን ላይ ባለንበት ሁኔታ ግን ከባድ ችግር ላይ ነው ያለ ነው። ልጄ አሁን አላት። በፊት ጭንቅላቷን አትችልም ነበር ቁጭ አትልም ነበር። አሁን ቁጭ ትላለች፣ አንገቷን ትችላለች። በዚህም የመጣው በቴራፒ እና በዚህ ድርጅት ድጋፍ ነበር። ግን አሁን ድርጅታችን አደጋ ላይ ነው ያለው፣ በተለያየ በቤት እጦት ቤት የለንም። እዚህ ጋር በክራይ ነው ያለ ነው። እና ድርጅቱ አራት ዓመት ብዙ አይነት ዋጋ ከፍሎ እኛን እስካሁን ለልጆቻችን ለውጥ እየለፋልን ነበር፣ ግን አሁን በመጣበት ችግር ምክንያት ድርጅታችን የመበተን ነገር እየታየ ነው። መንግስትም በዚህ ዙሪያ ላይ ይመለከተኛል የሚል አካል በዚህ ዙሪያ ላይ የሚሰራ ሰው ለእኛ ድጋፍ እንዲያደረግልን እና ለድርጅታችን አስተዋጽኦ ድጋፍ ምክንያቱም እነዚህ ልጆች እኛም ተጎርተንባቸው እነሱም ተጎርተው ያሉ ልጆች ናቸው። አንድ እናት በቤቷ ውስጥ ጉዳተኛ ልጅ ሲኖር ሙሉ ቤተሰቡ በሽተኛና ጉዳተኛ ነው የሚሆነው። ስለዚህ አሁን እንደ መብት ምናምን ሳይሆን እንደ ልመና ነው እኛ የምንጠይቃችሁ ይህን ጥያቄ በቃ። ማንኛውም ሕብረተሰብ የእኛን ድምፅ ሊሰማ ይገባል፣ የእኛን ጨዋት ሊሰማ ይገባል። ወላጅ የሆነ ልጅ ያለው ትልቁን ጉዳት ነው የተጎዳነው። ሰው በንብረቱ ቢጎዳ ኖርማል ነው፣ ሰርቶ ያገኘዋል። ሰው የሆነ ሌላ ሌላ ነገር ቢገጥመው በህይወቱ በዛ ለፍቶም ሆነ አስተካክሎ በሆነ ነገር ጭንቅላቱን ሊቀይር ይችላል። እኛ ግን የተጎዳነው በደካማ ጎናችን በልጆቻችን ነው። ስለዚህ ማንኛውም ህብረተሰብ፣ የመንግስት አካል፣ ባለሀብቱ እኛን ትኩረት አድርጎ እንዲህ አይነት እንጠራለን በፈጣሪ ስምና በምታምኑት በሁሉም ነገር እንጠይቃለን ብለን ጥሪያችንን አስተላልፋለን። አመሰግናለሁ።